አሰላሙ አለይኩም ረህመቱላሂ ወበረካቱ፣ እንዲሁም ክርስቲያን ወገኖች ሰላም ብያለሁኝ። በያላችሁበት ሰላማችሁ በስስት ይበልልኝ። ውድ ሀገሬ ልጆች፣ እንዲሁም የቻናሌ ተከታታዮች ላይክ፣ ሼር፣ ሰብስክራይብ አርጉልኝ ማለት ነው። ላይክ የምታረጉኝ ሰብስክራይብ የምታረጉኝ ከልብ አመሰግናለሁኝ። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቷን በማጥቆር ቤተሰብን እንሆን ይሏ ላለሁኝ። ዳር ደግሞ ያው እንደተለመደው በሌላ ቪዲዮ ብያለሁ ማለት ነው፣ ወዶች እናንተም ላይክ ሼር ሰብስክራይብ አድርግልኝ ማለት ነው። ካልሲ ወይም ሁፍ ላይ ስለማበስ እቀይያለሁኝ ማለት ነው ወዶች። ካልሲ ወይም ሆፍ ላይ ማበስ አንድ ሰው ውዶ ሲያደርግ ካልሲው ላይ ለማበስ ከፈለገ ካልሲው ሲለብሰው ውድኦ ያለው ሆኖ መልበስ አለበት። ካልሲው ከነጃሳ የጠራ ንጹህ መሆን አለበት። ካልሲው የእግሩ ለውድኦ የሚታጠበውን ቦታ መሸፈን መቻል አለበት። ቢያንስ ቁርጭምጭምቱን የሚሸፍን መሆን አለበት። ካልሲው ላይ ማበስ የሚቻለው ውድኦ በሚያደርግበት ጊዜ በሚያደርግ ጊዜ ብቻ ነው። ለጀናባ እና ለመሳሰለ ትጥበት የሚታጠብ ከሆነ ማበስ አይችልም። ካልሲው የተቀደደ ቢሆንም ማበስ ይችላል። ካልሲው ቀጭን ቢሆንም ማበስ ይችላል። በሚያብስ ጊዜ እጆቹ ላይ አንድ ጊዜ ውሃውን አፍስሶ ከደፋ በኋላ ጣቶቹን ይዘረጋቸውና በሁለት እጆቹ ሁለት እግሮቹ ላይ ያብሳል። በቀኝ እጅ በቀኝ እግሩ ሲያብስ፣ በግራ እጅ ግራ እግሩ ያብሳል። ሲያብስ በእጆቹ ብቻ ያብሳል እንጂ ውሃው ካልሲው ላይ አይረጭም። ሲያብስ እግሩ የላይኛው ክፍል ብቻ ያብሳል እንጂ የውስጥ እግሩ አያብስም፣ አይነካም፣ አይነካካም። ካልሲው የለበሰው ውድኦ ላይ ሆኖ ከነበረ ቀጣይ ውድኦ ሲያደርግ እግሩን ማጠብ አለብኝ ብሎ ካልሲውን ለማውለቅ መቸገር የለበትም። ካልሲውን ካበሰበት በኋላ ቢያወልቀው ውድኦውን አይበላሽበትም፣ አይፈርስበትም። ካልሲው ከብ ካበሰ በኋላ ቢያወልቀው ባደረገው ውድኦ መስገድ ይችላል እን አንዴ በለበሰው ካልሲ ማበስ የሚችለው መንገደኛ ለሶስት ቀናት ማበስ ማበስ ይችላል። መንገደኛ ካልሆነ ግን ማታ ማታ ወይም 24 ሰዓት ነው ማበስ የሚችለው። የማበሻ ጊዜው የሚቆጠረው ካልሲው ከለበሰው ጊዜ ጀምሮ ሳይሆን ማበስ ከጀመረበት ጊዜ ጊዜ ነው ለምሳሌ ለምሳሌ ቀን ዙሁር ላይ ውዶ አድርጎ እግሩን ታጥቦ ካልሲውን ቢለብሰው እስከ ማግሪብ ድረስ ውድኦ ሳይፈታ ቆየና ማግሪብ ላይ ውዶ ተበላሽቶበት ውዶ ሲያደርግ ካልሲው ሻይ ይህ ካልሲ የማበሻ ጊዜው መቁጠር የሚጀምረው ከመቅሪብ ሰዓት ጀምሮ ነው። በዚህም መሰረት ማክሰኞ ቀን ልክ የመቅሪብ ወቅት ሲደርስ በዚህ ካልሲ ላይ ማበስ አይችልም፣ ያበቃል ማለት ነው። ይህንኑ ሰውዬ ማክሰኞ መቅሪብ ከመድረሱ በፊት ውዶ አድርጎ በካልሲው ላይ አብሶ ከሆነና ይህንን ውዶ መግሪብ ላይ ካልተበላሽበት ካልሲው ማበሻ ጊዜ በማለቁ ብቻ ውዶን አይበላሽበትም። ማበስ አይችልም እንጂ የነበረው ውዶ እስካልፈታ ድረስ መስገድ ይችላል። መንገደኛ ከሆነውም የሆነውም ሰው ምሳሌው አሁኑ ባየነው መልኩ ከለበሰበት ሳይሆን ማበስ ከጀመረበት ጊዜ ጀምሮ ሶላት ጊዜ ጀምሮ ሶስት ቀናቶች ይቆጠሩለታል። ጀሪር ቢን አብደላህ አልጀሊ አልበጀሊ ባስተላለፉት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ተጸዳድተው ውድኦ ሲያደርጉ ሁፋቸው ላይ ሲያብሱ አይቻለሁ ይላል። ሙጊራ ኢብኑ ሹዑባ ባስተላለፉት ሀዲስ ከአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ጋር በጉዞ ላይ ነበርኩኝ። ሁፋቸውን ላወልቅላቸው ዝቅ ስል ተዋቸው፣ ውድኦ ላይ ሁኜ ነው ያደረኳቸው አሉኝ ይላል። ሹሩህ ቢን ሃኒ የማበሻ ጊዜው ምን ያህል እንደሆነ ልጠይቃት ልጠይቃት ወደ አይሻ ስሄድ ወደ ኢብኑል አቡ ጧሊብ ሂድና ጠይቃቸው፣ እሱ ከረሱል ሰለላሁ አለይሂ ወሰለም ጋር ጉዞ ያበዛ ነበር አለችኝ። ሄጄ ስጠይቀ ስጠይቀው የአላህ መልእክተኛ ሰለላሁ አለይሂ ወሰላም ለመንገደኛ ሶስት ቀናቶች ከሌሊታቸው ጋር ሲያደርጉ፣ ቋሚ ለሆነ ሰው ደግሞ ቀንና ሌሊት አድርጉለት አለኝ ይላሉ። ሰፍዋን ቢን አሳል በስተላለፉት ደግሞ መንገደኛ በሆንን ጊዜ የአላህ መልእክተኛ ሰለላሁ አለይሂ ወሰላም ለሶስት ቀናት ሁፎችን እንዳናወልቅ ያዙን ነበር። ጂናባ ከሆንን በስተቀር በውሃ፣ ሽንት፣ በሰገራ ወይም በእንቅልፍ ውድኦ ከፈታን ግን አናወልቅም ይላል። አልይ አላህ ስራውን ይውደድለትና እንዲህ ይል ነበር። ዲን በሰዎች እይታ ወይም ረአይ ቢሆን የሁፍ የታችኛው ማበስ በላይኛው ከማበስ የበለጠ የተገባ ይሆን ነበር። በእርግጥም የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በላይኛው ሁፋቸው ሲያብሱ አይቻቸዋለሁ። እና የኔ ወዶች ላይክ፣ ሸር፣ ሰብስክራይብ አርጉ ማለት ነው። ወዳችኋለሁ፣ አከብራችኋለሁ። ምታበረታቱኝ ይሁት ወንድሞች ከልብ አመሰግናለሁ። ኑሮልኝ፣ ክበሩልኝ፣ ይክበር ልኝ እኔ ወዶች በያላችሁበት አላህ ይጠብቃችሁ። እና የዛሬውን ቪዲዮውን በዛ አጠናቀቅ ያለሁኝ ማለት ነው። በቀጣይ ቪዲዮ እስከምንገናኝ አሰላሙ አለይኩም ወረህመቱላሂ ወበረካቱ።